ፈረንሳዊን ስትረሱ ከነት ትዝታው ነው መርሳት ያለባችሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከእኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክሪብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ነፂ ትዝተዋን ሰብስባ አቃጥላለች። ነፂ እንደሚታወቀው ያው በፊት ላይ አብርሽ ሌላ ህይወት እንዳለው አላቅም ምናምን ስትል ነበረ። አሁን ላይ ግን እሱንም ነገርም አይቻለው እውነት መሆኑንም አረጋግጫለው። ስለዚህ ያለብኝ ከነሱ ከመሃላቸው ማውጣት ነው። እና ሩታማ አሁን ላይ ከአብርሽ ጋር ጸብናት ከቤቱ ላወጥታለች። ስለዚህ እንደዚህ እንድትሆን ደግሞ አልፈልግም። ሮዲ አብረሽና ኔ በቃ ተለያይተናል። አሁን አምኛለሁ ከእሷ ጋር ያለው ነገር እውነት መሆኑን፣ አሁን ስላመንኩኝ ያለኝ አማራጭ ትዝታዎችን ሰብስበ ማቃጠል ነው ብላለች። እንዳለችውም እንግዲህ አልበም ዋና አውጥታ ከእሱ ጋር የተነሳቻቸውን ፎቶዎች እንዳለ እዚሁ ቪዲዮ ላይ ስታቃጠል ታይታለች ማለት ነው። እንደዚሁም ደግሞ በቲሸርት ራሱ ብዙ ያሰራ ነው ነበረ ብላለች። ግን ልብሱን ከማቃጠለው ብዙ የኔ ልብስ የሚያስፈልጋቸው ሰዎች ስላሉ ልብሱን ለሰው ልሰጠው አስቤ ያለው። ስለዚህ ፎቶ ምናምን ነገር ግን አቃጠያለሁ ብላለች። ግን እንደዚህ ስለቆረጥላት ደስ ብሎኛል። ምክንያቱም ህይወት ይቀጥላል ማለት ሲጀመር፣ ሰውን እኛ ስንበድለው ነው መፍራት ያለብን እንጂ ሰው እኛን ከበደለን እግዚአብሔር ደግሞ ለእኛ የተሻለ ሰው የተሰጠናል ማለት ነው። እና አሁንም ግን በጣም ተከፍታለች። ግን ያው አሁን ላይ አብርሽን ማስቀየም አልፈልግም እንደገና ደግሞ በእኔ ምክንያት እንደዚህ ሲሆኑ ማየት ስለማልፈልግ ሩታን ደጋግሜ ከህይወታችሁ ወጥቻለሁ ከዚህ በኋላ አብርሽን ላገኘው አልፈልግም ብዬ ልነግራት አስቤ ነበረ እሷ ግን ስልኬን አትመልስም ብላለች። ያው የማትመልሰው ደግሞ ግልጽ ነው። ከዚህ በኋላ ያው ማለት ከዚህ ቀደም ከአንድም ሁለቴም ስለተገናኙ ብታጀር ራሱ ሂጂ ብትላት አልሄድም ስላለቻት እንደገና ደግሞ ከአብረሽራቂ ስትላትም ያው አንቺ ብለሽ ነው ያረቅ ምናምን ስላለቻት ይመስለኛል አሁን ምስልኳን ያልመለሰችላት እንደዛ ምትላት መስሏት ነው። ነገር ግን አሁን ላይ ነፂ ወደ ራሷ ተመልሳ ከህይወታችሁ ለወጥቻለሁ ብላ ልትደውልላት ነበረ። ነገር ግን ያው እሩታ ስልክ አታነሳም ብላለች። አብሮሽንም እሱም ያስደስተውን ነገር በሙሉ ላደርግ ዝግጁ ነኝ አታገኘኝ አልፈልግም ካለኙላ መቼም ነው አላገኘው። ስለዚህ አብሮሽም እንዳለችው ስልክ አያነሳም ብላል። ያው ቪዲዮዋን የሚያዩ ይመስለኛል። ያው እሱ እርሳቸው ቻናል ይተያያሉ፣ እና ምናልባት ሩታ ስልኳንን ባት መልስ ይሄንን ቪዲዮዋን አይታ ደስ ሊላት ይችላል ብዬ አስባለሁ። ምክንያቱም እሷ ነበረች እንትን ያለችው፣ ማለት አብርሽ በሷ ሊቆርጥ አልቻለም። ከአንዴም ሁለቴም ተነግሮት ግን የሷ ነገር ነው በቃ ህይወታቸውን እያደበላለቀው ያለው። ነገር ግን አሁን ላይ እኔ በእኔ ምክንያት እነሱ ሊለያዩ አልፈልግም። አሁን ላይ ጸብናቸው ሩታ ከቤት ወታለች፣ አብሮሽ ናሱ በቃ አንድ ጋር የሉም፣ በጣም ህይወታቸው ተመሰቃቅሏል። ስለዚህ እኔ ድሮም ስራው ስላናደደኝ ነው እንጂ አብሮሽ ተመልሶ የእኔ ከኔጋ እንደማይሆን እርግጠኛ ነኝ። ነገር ግን በቃ አሁን ላይ ተረድቻለሁ። በፊት ውሸት ነው ምናምን ነገር ብዬ ነበረ። አሁን አምኛለው። ነገር ግን ከዚህ በኋላ በህይወታቸው ውስጥ ገብቼ መበጥበጥ አልፈልግም። ይሄ ኩርፊያቸውም እኔ ሰላም እነስቶኛል። የትም ሲሄድየትም በቃ በእኔ ምክንያት ነው እንደዚህ የሆነቱ እያልኩኝ ሰላሜን ስለነሳኝ ይቅርታ ልጠይቃቸው ነበር ብላለች። እንኳንም ቆረጠልሽ እውነት ለመናገር እንኳንም ቆረጠልሽ ምክንያቱም ይሄ ሰው ረድ ሄዷል። የሄደን ሰው ደግሞ በግድና ብለሽ አብለሽ አታኖሪው። ምክንያቱም የሰው ልጅ ልብ አንዴ ከተነሳ በቃ ተነሳ ነው፣ መለማመጥ ነው የሚሆነው። እንደ አብሮሽ እንኳን ሰው መሄድ ፈልጎ ለምነሽ ስታኖሪው መለማመጥ ነው የሚሆነው። ሰው ደግሞ ማለት ነው ህይወት እስከሆነ ድረስ አንድ ሰው ብቻ አስቦ አንድ ሰው ብቻ ተለማምጦ ህይወት አይገፋም። አንድ ሰው ፈልጎና ፈቅዶ በፈቃደኝነት ሲኖር ተሳስቦ ነው እንጂ አስባችሁታል ይሄ ልጅ አሁን ከአንቺ ጋር እንኳን ይኑር ይባል፣ እርግጠኛ ነኝ ከአንቺ በኩል ብቻ ነው ፍቅሩ። ያ ማለት አንቺ ልጅ ተጎጂ በቃ አንቺ ብትጅም ብትኖሪ ምናምን ነገር ጉድለቱ እሱ አይታወቀውም። ግብቶሻል አይደል? ስለዚህ ሁላችሁም እኔ ለእሷ ብቻ ሳይሆን ማናችሁም ቢሆን ሰውን ለምናችሁ ልታኖሩ እንዳትሞክሩ። ጥሩ ሆኖ እስካላችሁ ድረስ መልካም ሆኖ፣ ምክንያቱም መልካም ከሆናችሁ መልካምነታችሁ ራሱ ይዛችኋል። ገብቷችኋል አይደለ? ጥሩ ሰው የምትሆኑት ጥሩ መሆን ስላለባቸው ነው እንጂ ለዛ ሰው ብቻ ብቻ አይደለም። ግን እናንተ ታማኝ፣ ጥሩ፣ ለእነሱ አሳቢ እስካሉ ድረስ እነሱ የምትንከባከቡ ከሆነ ብቻ ላለ መልካም ሰው ከሆናችሁ ያውቁታል። ሌላ ሰው እንደማይችላቸው ከእናንተ ጋር ሄድ ሌላ ጋር ቢሄድ ያ ሰው እንደማይችላቸው ትግስቱ እንደሚያልቅ ምናምን ስለሚረዱ በደንብ ጠቅማቸው ይገባሉ፣ ይገባቸዋል ብዬ አስባለሁኝ። ና መሄድ የፈለገ ግን እናንተ ያንን ሰው ወደንቢዛችሁት እየተንከባከባችሁት ማለት የሚጠበቅባችሁ ይሄ ስላቸው። ኦቨር አይደለም የሰው ልጅ ኦቨር እንዳተንከባከቡ። መቆጣት ባላችሁበት ሰዓት መቆጣት አለባችሁ። የሰው ልጅ ደግሞ ጥሩ ሲሰራ ዋው፣ ጥሩ ማለት አለባችሁ። ገብቷቸዋል አይደለ? ተለማምጣችሁም እንዳትኖሩ በጣም አምባገነናዊ እንዳትሆኑ። በቃ ትክክለኛ ሰው ሁኑ። እንደዛ ረግጦ ከሄደ ግን ገደል መግባት ይችላል። ገብቷችኋል አደለ? እንጂ አንድ ሰው መሄድ ፈልጋችሁ በእናት ትተኸኛ አትሄድ በእናት ታስፈልገኛ ለ እያልሽ መታረቃቅሽ ከሆነ ጭራሽ ውድሽ የነበረው ቦታ ዜሮ ነው የሚሆነው። ምክንያቱም ማንም ሰው ይሄ የሚለምንን ሰው አንወድም። ከስር ከስራችን የሚለምን ሰው አንወድም በቃ በራሱ የሚተማመን ኮራጽ በቃ የራሱ ጉዳይ የሚለን ነው። ብዙዎቻችን በሴትም በወንድም ብዙ ጊዜታችሁ ከሆነ እንደውም እልህ እልህ ሲጋቡ ነው ወንዶች ራሱ ወደ ፍቅር የሚገቡት። ማለት በቃ የመሄድ ትችላለህ ኖርክም በቃ ካለህ እንኖራለን ከሌለ መሄድ ትችላለህ ትይበልሽ መሄድ ካለበት ይኖራል ማለት ነው። ገብራቸው ያላደረስ እንጂ ሰውን ለምናችሁ ለመኖር በነገራችን ላይ ፍቅረኛ ባል ምናምን ብቻ ሳይሆን ሌላም ጓደኛ ሊሆን ይችላል። ሴት ጓደኛችሁ ራሱ ልትሆን ትችላላችሁ። ምንም ጎረቤት ልትሆን ትችላለች። ሰውን ተለማምጣችሁ ለመኖር አትሞክሩ። እስካላችሁ ድረስ ጥሩ ሰው ሆኑ፣ ጥሩ ሰው ማለት ነው። ግን ኦቨር አትደፉ። ለሰው መብትና ግዴታ አለ የሚባል ነገር አለ። እንደ ሰው ካሰባችሁ፣ እንደ ሰው ከኖራችሁ ሰው ደግሞ ኦቨር መጥቶ እናንተን ባህሪያ ላይ አድርጋችሁ ሲሞክርም አትፈቀዱለት ለማንም ማለት ነው። ገብቷላችሁ? አንዳንድ ሰው አለ። እናንተ በቃ ጥሩ መሆን ፈልጋችሁ ጥሩ ስትሆኑ እንደ ጅል የሚያስባችሁ ሰዎች አላችሁ። አለ ስትላኩ፣ እሺ እሺ በቃ ወዴት ትላላችሁ፣ ስትጠሯ አቤት ትላላችሁ። ያ ሰው ሲፈልጋችሁ ፈጥናችሁ ስትመጡ የሚያስበው አንዳንድ ሰው ማለት ነው እና ከዛ ሰው ውጭ መሄጃ እንደሌላችሁ በቃ ያ ሰው እንደፈለጋችሁ ሊያደርገው ሆነ፣ እናንተ ስትነጠፉለት በላያችሁ ላይ ሊረማመድ የሚሉ ሰዎች አሉ። እዛ ጋር ደግሞ ነው ማለት አለባችሁ። ደግነት ሌላ ነው፣ የዋህነት ሌላ ነው፣ ጅልነት ሌላ ነው። ዝቅ ማለት ጅል ሊያስብል አይችልም። ፍቅርን ማለት ጅልነት አይደለም። ለፍቅር መስዋዕትነት መክፈል ጅልነት አይደለም ላወቀው ሰው በጣም ትልቅ ነገር ነው። ግን ያ ሰው ደግሞ የእናንተን ክብርና ፍቅር ካልተረዳ ስህተቱ እናንተ ጋር ነው። ምክንያቱም የማይገባችሁ ቦታ ነው የተገኛችሁት። ገብታችኋል አደለ? ስለዚህ ቦታቸው ራሱ ይወስናቸዋል። እኔ ጥሩ ነው ብለሽ የምታስቢ ሰው ከሆንሽ ለአንቺ ጥሩ ሰው ነው የሚገባሽ። ገብቶሻል አደለ? ጀግና ከሆንሽ ጀግና ነው የሚገባሽ እንጂ አንቺ ጀግና ሆነሽ ምንም ስለ ጀግንነት የማያውቅ ሰው ጋር ሄደሽ ጀግን አሁን ሊል ልትዩ በቃ አይደለም፣ አሱ ስለዚህ አትስማሙ። ሞላ አንቺ ታማኝ፣ ጨዋ፣ በቃ በብዙ ነገር ጎበዝ ሆነሽ ምንም ክብር የሌለው ምንም ስነ ምግባር የሌለው በቃ ዝም ብሎ ያደገ ሰው የለም። ዝም ብሎ ማለት ነው እዛ ሰፈር ሄደሽ እንደዚሁን ብትዩ ማለት ነው። የሰው ልጅ ፈልጎ እስካልተቀየር ድረስ መቼም ነው የማትቀይረው አንዳንድ ሰዎች አላቸው። ይሄ እንደዚህ አመል አለበት ያጨሳል፣ ያቀማል። እራሱ ስትባሉ እኔ ስለሚወደኝ ይቀይረዋል ልሽ። እንዴት ነው ሰው የሚቀይረው? የሰው ልጅ በፍጹም አይቀየርም ራሱ ካልፈለገ በስተቀረ ግን ምንድነው ያ ሰው ፍላጎት መቀየር ፍላጎት ኖሮት ምናልባት የአንቺ እርዳታ ፍላጎቱን ቶሎ እንዳሳከሉ ያድርገው ይችላል እንጂ እኔ ሳልፈልግ እኔ ውስጤ ሳያምንበት ማንም ሰው እንትን አይለወጠኝም። ገብቷችኋል እና ሰውን ለመለወጥ አትሞክሩ ማለት ነው በቃ። ያ ሰው የሚለወጥ ነገር አይደለም እ አንቺ የተለወጠ ይገባሻል። አንቺ የተለወጥሽ ከሆንሽ የተለወጠ ሰው ያስፈልግሻል ማለት ነው። እና የሚመጥንሽ ቦታ ካልተገኘሽ ስህተቱ የአንቺ ነው ማለት ነው ገብቶሻል። ሰው ብጤውን ነው አይደል የሚያገባው። ድስት ግጣሙን አያጣም ይባላል። ስለዚህ ከሚመስላችሁ ሰው ጋር ኑሮ ከሚረዳችሁ ጋር አንቺ ምሁር ከሆንሽ አንቺ ነገሮችን ማገናዘመች ከሆነ ነገሮች ሲፈጠሩ በጠረጴዛ ዙሪያ ቁጭ ብለሽ ተወያይተሽ መፍታት የምትፈልጊው ከሆነ በዱላ የሚያምን ጋር አንቺ ምን ትሰሪ? ያለሽ በዱላ በቃ ሴት ልጅ መመታት አለባት ካልተመታች ሰው አትሆንም ብሎ ከሚያስብ ጋር ሄደሽ ጊዜሽን ታባክኛለሽ። ከዛ ሁለት የተለያየ ሰው ዓለም ሰዎች ማለት ነው። እና የሚመስላቸውን አግቡ። ስታገቡ ራሱ ስትግባቡ ራሱ ገብቷቸው አለ። ለምሳሌ ውሸትና እውነት መቼም አብሮ ቢኖር እንኳን አንድ ሊሆኑ አይችልም። ስለዚህ አሁን አንዳንድ በቃ ሀቀኛ ሰው አለ፣ በቃ ውሸት የማይወድ ሀቀኛ ምናምን። አንዳንድ ሰው ደግሞ አለ፣ ውሸት በቃ አውርቶ ምንም ያውራ ምንም ውሸት። አሁን እንደዚ አይነት ሰዎች አንድ ጋር ቢሆኑ አስበችሁታል። እሷ በዋሸ ቁጥር የሚፈጠሩን አስባችሁታል። እና ሆነ ብቻ አንዳንዴ እንትን ነው የሚመስላችሁን ቦታቸው ማወቅ አለባችሁ ገብቷቸው አለ አንድ አይነት አስተሳሰብ ሊኖራቸው ይገባል። አንቺ እንደ ምርጫሽ ነው እንጂ ሰውን እሰረዋለሁ ህ በምለው ሂድ። ያኔ ምን መሰለሽ፣ አንቺ የምትፈልጊው ሰው አለ ያንን ሰው አንቺ ባሰብሽ በኩል ልስራው ስትይ፣ ያ ሰው እኮ ተሰርቶ ያለቀ ነው አደለ አስራ ምናምን ሀያ ምናምን አመት የገባ ልጅ ነው። ስለዚህ እንዴት ነው በተለይ ወንድ ልጅ ወንድ ሳቃላችሁ ማንም እንዲያዝ አይፈልግም። ማንም በክብሩ በተለይ ወንድ ልጅ እንዲህ አድርግ በሴት እንደዚህ ሆን ከተባለ ጭራሽ ነው የሚናደድብሽ። ለምን በቃ እንዴት እሷ ታዘኛለች፣ እንዴት እሷ ምናምን ነገር የተበለጠ ይመስለዋል። በቃ የታዘዘ ይመስለዋል። እና ይሄ ነገር ደግሞ ክብሩን የነካ ይመስለዋል። ስለዚህ መቼም ነው የማይሰማሽ፣ አስቦ ፈልጎ ካልተቀየረ በስተቀር ምናልባት አንቺን ሊያጣሽ ፈልጎ ይህን ካላረክ አታጣኝ አለካሽ። ምናልባት ለአንቺ ሲል አንቺ እንደምትፈልጊው አይነት ሰው መስሎ ካልቀረበች በስተቀረ የሰው ልጅ መቼም ይዛችሁ ማታስቀምጡትም፣ አትቀይሩትም ግን ራሱ ፍላጎት ካለው ምናልባት እናንተ ሰፖርት ልታደርጉ ትችላላችሁ ማለት ነው እና ነጽዬም፣ እንኳንም ሄደ እንኳንም ቀረብሽ። ምክንያቱም አንቺ ስለ ወደደሽ ብቻ ህይወት ይሰምራል ማለት አይደለም። እሺ እንኳን ብሎ ከሩታ ያለውን ጨርሶ ወደ አንቺ ቢመጣ፣ ለቤታችሁ አንቺ ብቻነሽ ሀሳብ የምትሆኚው ማለት ነው። እሱ ግድ አይኖረውም። አንቺ ቤት ውስጥ ብትኖሪም ባትኖሪም ለውጥ አይታወቀው። እንደዚ ደግሞ ይህ ፍቅር አይደለም። አንቺ ብቻነሽ የምትጎጁ እና ፍቅር ከሁለቱም ሰዎች ይሉን ምንድ ነው እንትን ፍቃድ ሲያገኝ ነው። ሁለት ሰዎች ናቸው አንድ ሰው ህይወታቸውን ሊመሩ የሚችሉ ተጋግዘው ተሳስበው ምናምን ማለት ነው ስለዚህ እንኳንም በመጨረሻ ቁርጥሽን አወቀሽ። እንኳን ቆረጠልሽ፣ እንኳን ትዝታዎችን አጠፋሽ ማለት ነውና ጎበዝ ነሽ ማለት ትልቅ እርምጃ ማለት ነውና። እንዳልሽው ማስታረቅ ከቻልሽ ማስታረቅ ትችያለሽ። ሩተም ደግሞ በዚህ አይነት ደስ ነው የሚላት። እንደዚህ በሽብት ነግሪያት። አንቺ ራሱ ቤስት ጓደኛ ልትሆኚ ትችያለሽ። እንደ ሲስተር ሊብራ ዘሪ ማለት ነው። ከሁለቱም አለመራቅ ትችያለሽ ማለት ስላችሁ፣ እሷ የራሷን ህይወት ከጀመረች ኦልሬዲ ቢያንስ በኩፍያ ሳይሆን ልክ ከፍቅር ጋ አሁን ላይ ቪዲዮ እየሰሩት እንዳሉት አንቺም ከነሱ ጋር መቀጠል ትችላለሽ ማለት ነው እና እንኳንም ቆረጠልሽ። ሴት ልጅ ቆራ ስትሆን ነው አሪፉ። በራሷ መተማመን፣ በራስ መወሰን ስትችል ነው ሴት ልጅ እንትን ነው ማለት ነው። ስትሮንግ ትሆናለች። በጉድ ገል ትሆናለች ነው ምልሽ። ስለዚህ አንቺም አንድ እርምጃ ሄደሻል ማለት ነው። እንደውም ይሄ ትልቁ እርምጃ ነው አደለ? እንደውም ብዙ ሰው የሚወደውን ሰው ይሄ ማስታወሻ ነው እያለ ያስቀምጣል። አንቺ ግን ጠራርገሽ አቃጥለሽዋል። ስለዚህ ይሄ ትልቅ እርምጃ ነው። ላንቺ የሚገባሽ የሚያስብልሽ የሚንከባከብሽ በቃላለ የሚኖርልሽ ላንቺ የሚኖርልሽ የሚያኗኑሩሽ ሳይሆን የሚኖርልሽ ሰው ያስፈልግሻል። ደግሞ ተበደርሽ እንጂ አልበደርሽም። ለዛ ደግሞ ይመጣል ማለት ነው። የአንቺ አዳም ይመጣል እና ጎበዝነሽ እውነት ጎበዝነሽ ጀግና። ለማስታረቅ የሄድሽበትን መንገድ በጣም የሚደነቅ ነገር ነው። እና ይመችሽ። ከዚህ በኋላ ያለው ቀላል ይሆናል ማለት ነው። ትልቁን ነገር ተወጥተሸዋል፣ እና ሕይወት ይቀጥላል። ልሻለሁኝ፣ ሰው ድና። የተከበራቸው ቻናል ቤተሰቦች፣ ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሆነው።